አሰልጣኝ ደጉ አመሰግናለሁ። ሁለት ለባዶ አሸንፋቸዋል። ጠንካራ ጨዋታ ነበረ፣ እንዴት ነበር? አጠቃላይ ያው እንዳየው እንግዲህ ሊጉ በጣም ፈታኝ እየሆነ ነው እየሄደ ያለው። እያንዳንዱ ጨዋታ ላይ ነጥብ እጅግ መያዝ አስፈላጊ ነው። ዛሬም እኛ ልጆች እንግዲህ ተከታታይ ድል ያስመዘገብንበት ቀን ነው። ነገር ግን ከጠንካራው ኤሌክትሪክ ጋር የተጫወት ነው በፍላጎት የሚጫወት ቲም ነው ኤሌክትሪክ። እንዳየው በመከላከሉም በማጥቃቱም በሁሉም ረገድ የተሟላ ቲም ነው ማለት ይቻላልኝ ያሉበት ቦታ ቲሙን አይገልጸውም። ሆኖም ግን እኛም ልጆች ለእያንዳንዱ ጨዋታ ተገቢውን ትኩረት ሰጠን መጫወት እንዳለብን እያንዳንዳቸው ውስጣቸው ላይ ስላለ ዛሬም የሚችሉትን ይህን ፈታኝ ጨዋታ በድል ተወጠናል ና በዚህ አጋጣሚ ልጆችንም ማመስገን ነው የምፈልገው። እንደ አጠቃላይ እንደ ቡድን ውጤቱ እጅግ ያስፈልገናልኝ ከመሪዎቹ ጎራ ላለመራቅ በኮምፒቲሽን ውስጥ ለመቆየት እጅግ ወሳኝ ነው ና በእንደዚህ አይነት ጊዜ ደግሞ እንደዚህ አይነት ነጥብ ይዘ መውጣት ትልቅ ነገር ነው። ምናልባት አጀማመራችሁ ቀዝቀዝ ያለ ነበረ፣ ተመጣጣኝ ፎክክር ነበረ። ከዛ በኋላ ነው ወደ ጎል ወደ ማስቆጠሩም ተነሳሽነታችሁ ከፍ እያለ የመጣው የመጀመሪያዎቹን ደቂቃዎች አውቃችሁ ነው እንደዛ ለመንቀሳቀስ ያሰባቸ ጥንቃቄዎች እኛ በመጀመሪያዎቹ ደቂቃዎችም ጎል ብናገኝ ደስተኛ ነን። ነገር ግን ሁሌም ጨዋታዎቹ ጥንቃቄም የታከሉበት ጨዋታዎች ነው ለመጫወት የሚሞክረው ቡድናችን እንደምታውቀው በማጥቃት እንቅስቃሴ ላይ ቶሎ ቶሎ ወደ ግብ የመድረስ የግብ እድሎችን የመፍጠር ችግር የለበትም። በአብዛኛው የምንፈተንበት የሚገኙ የግብ እድሎችን ከመጨረስ ጋር ተያይዞ ነውና እነዛ ከጨዋታ ጨዋታ እያደጉ እየመጡ እንደሆነ እያየ ነው ነው አሁን ያለፉ ሁለት ጌሞች የሚያሳዩንም ያንን ነው። ይህን የበለጠ ማዳበር ይጠብቅብናል። እንዳልከው ግን አጀማመራችን ላይ ልጆቻችን ላይ የጥንቃቄ እንትን ይታይበት ነበር። ቶሎም ወደ ምንፈልገው ሪትም የገባንበት ሁኔታ አልነበርም። ፈልገነው አውቀን ያደረግነው ሳይሆን እንቅስቃሴው ጨዋታው የፈጠረው ነው እና እንደ አጠቃላይ ኤልፓ በጥብቅ መከላከል የሚጫወት ቡድን ነው እንደዚህ አይነት ቡድን ጋር ስትጫወት መስከኔ ግድ ይልሃል ትግስት በጣም ያስፈልጋልኝ ክፍተቶችን ለማግኘት ጨዋታውን ለመቆጣጠር ግብ ለማግኘት በትግስት ካልተጫወትክ ዋጋ ትክፍላለህና ምክንያቱም በካውንተር የሚመጣ ቡድን ነው ያ ጥንቃቄ ያስፈልገዋል ከዚህ አኳያ ልጆቻችን ጨዋታውንም ተቆጣጥረው ውጤቱንም ይዘው ወጥተዋል ነው የምለው እኔም በጣም አመሰግናለሁ አሰልጣኝ ዛሬውን አመሰግናለሁ ባለፈው አሸነፋችሁ ዛሬ ደግሞ ተሸነፋችሁ እንዴት ነበረ የዛሬው ጨዋታ ያው ጥሩ ትኩረት አድርገን ጥሩ ሰርተ መተን ነበረ። እንደፈለግነው እና እንደ እንደሰራ ነው አላገኘንም። ያው ሙሉ ደስ የመጀመሪያው እንደተጀመረ በፔናልቲ ገባች። ፎዋያው ፎዋል ፔናልቲ ተገባበን። ከዛ በኋላ ሙሉ ለሙሉ ኮምፕሊት ወርደናል። ብዙ ለሙሉ ሙሉ ለሙሉ እንደምንል ጥሩ አልነበረ። የተቆጠረባችሁ ፔናልቲ ነበር። ያቺ ግብ እስክትገኝ ጥሩ ለመንቀሳቀስ ሞክራችሁ ነበረ። የሷ መገኘት ቡድንን አውርዶታል ማለት ይቻላል ነው ያው ፔላንድ ጎል ሲገባ በውሌ ልትወርድ ፈልጋለ። እንደገና ለማጥቃት የነበረን ዘይቤ የነበረና አቋቋማችን ኦርጋናይዜሽናችን ሙሉ ለሙሉ ብዙ ጥሩ አልነበረም፣ እንዳለፈው ጥሩ አልነበረም እና ያው ጥሩ ስላልነበረን ተሸንፈናል። ያንን አስተካክለን ወደፊት እንመጣለን ብዬ ነው ማሰብ። ምናልባት ሽንፈቶች ነበሩ ከዛ ባለፈው አሸነፍክ ዛሬ ተሸነፍኩ፣ እነዚህ መቀየራቸው ቡድን ላይ ተጽዕኖ አይኖረው ይኖራል። ጥሩ አይደለም። ባሸነፍከነት ኮንስታንትሊ መሄድ አለብህ። ዛሬ ትኩረት አድርገን ጥሩ ነገር ሰርተን መጣ ነበር። ያው ፉትቦል ነው። ፉትቦል ውስጥ አንዴ ተሸንፋለን ተሸንፋለን። ዛሬ የ ያቀረብንበት ማቀራረባችንም የተጫወትንበትን ፍላጎት ስፕሪታችን ጥሩ አልነበረም። በዛ ውስጥ እነሱ ጥሩ ነበሩ፣ አሸንፈውናል። መቀበል ያለብኝ እኔም